ሰበር መረጃ ክርስቲያን ቷድ ፋኖ ባህር ዳርን ተቆጣጠዋል። አሁን ላይ አገዛዙም በእጅጉ ተጨንቋል። መከላከያ ሰራዊቱም በእጅጉ ተመናምኗል። በርሃኑ ዱላ የሚያደርገውና የሚገባበት ጠፍቶታል። ከአብይ አህመድ ጋር ትልቅ የሆነ ክርክርና እንዲሁም ደግሞ ትልቅ የሆነ ጸብ ውስጥ እንደገቡም በርካታ የሚዲያም አውታሪዎች እየዘገቡ ይገኛሉ። ጠቅላይ ሚኒስትሩ ዶክተር አብይ አህመድም ለብርሃኑ ጁላ መከላከያ ሰራዊቱን ምን ሲሰራ ነው አንተ የመከላከያ አዛዙ ዋና አለቃ አይደለህም ወይ ታዲያ መከላከያው ምን እየሰራ ነው የማንም ጎከሪ እያበጠረ ነው ፋኖ ባህር ዳርን የተቆጣጠረው በማለትም በእጅጉን ይወቅሶታል አሁን ላይ መከላከያ ሰራዊቱን እንደ ዶክተሮቹ የደም ውስጥ ያቂም ለጨመረም ተሰምቷል ደሞስ ካንተ ጨመረልኝም እኔም እንደ ዶክተሮቹ አምፃለሁ እኔ ግን ሳምስ ቀላል አይደለም፣ መንግስትን የመገልበጥ አቅም አለኝ በማለት መከላከያው በርዱ ጠቅላይ ሚኒስትሩን እያስፈራራቸው ይገኛል። ጠቅላይ ሚኒስትሩም ቆየ ሀገሪቷ ብዙ እዳ አለ እሱ እዳ ሲከፈል የእናንተን ደሞዝ ይጨመራል ቢልም መከላከያ ሰራዊቱን የ15 ቀን የጊዜ ገደብ ሰጥቶ ከዚህ የ15 ቀን የጊዜ ገደብ ውስጥ መከላከያ ሰራዊቱ ደሞዝ ካልተጨመረለትም መንግስትን እንደሚፈነቅል በግልጽም በቪዲዮ ተናግሯል። ፈራይን ጠቅላይ ሚኒስትሩ ያስጨነቃቸው ስለሚመስል በብዙ ሁኔታም ላለመጨነቅም እያስመሰሉና መከላከያው ምንም ያነጣም እስከማለትና በልዩ ኮማንዶቻቸው እስከነካ በመንደርሷል። ግን ልዩ ኮማንዶም ደሞ ሲጨመር ለምን አይጨመር ማለቱ እንዲሁም መከላከያ ሰረይቱ ሲያፈነግጥ አብራ ያፈነግጣል ወይ ሳይፈነግጥ የሚለው ጉዳይ ሌላኛውም አጀንዳን አስነስቷል። ብርሃን ቢላ አሁን ላይ መከላከያ ሰራዊቱ ምንም እየታዘዘ አይደለም። እኔ ምንም አይነት ስራ እየሰራው አይደለም። ምክንያቱም አሁን ላይ መከላከያው እንቢ ስላለ ሳምንት አገዛዙ ሳምንት አልነበረም። ባህርዳርም ብቻ ሳይሆን በርካታ ትላልቅ ከተሞችን ፋኖ ወድ ገብቷል።

ላይክ ሼር፣ ኮሜንት ላሳባስቴታ ከሆነ እስከምጡልን ቸር ቆዩልን።